የተከበራችሁ ተመልካቾቻችን ሰላም ለእናንተ ይሁን። ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። አብራችን ቆዩ። ወደ ቀዳሚው ዜናችን እናልፋለን። ብፁዕ ወቅዱስ አቡነ ማቲያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት የትንሣኤ በዓልን ምክንያት በማድረግ በሰበታ ጌቴ ሰማኒ ቤተ ደናግል ገዳም ተገኝተው ለመናንያቱና ለታዳጊ ሕፃናት አባታዊ ቡራኬ ሰጡ። ያረካል አድማሱ ዝርዝር አለው። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት የትንሣኤ በዓልን ምክንያት በማድረግ የሰበታ ጌቴ ሰማኒ ቤተ ደናግል ወጠባባት የእናቶች ገዳምን ጎብኝተዋል። ቅዱስነታቸው በገዳሙ የሚያድጉ ሴት ሕፃናትና አሳዳጊ መነኮሳያትንም እንኳን ለ2017 ዓ ም የትንሣኤ በዓል አደረሳችሁ መልእክት ያስተላለፉ ሲሆን ለገዳማውያኑና በዚያው ለሚያድጉ ሕፃናትም ቡራኬ ሰጥተዋል። በቅዱስነታቸው ጉብኝት ላይ ብፁዕ አቡነ ጢሞቴዎስ የዳውሮና ኮንታ ከምባታ ሃላባ ጠንባሮ አህጉረ ስብከት ጳጳስ፣ ብፁዕ አቡነ ኤጲፋንዮስ የምሥራቅ ጉራጌ ሀገረ ስብከት ጳጳስ የብፁዕ ቅዱስ ፓትርያሪክ ልዩ ጽሕፈት ቤት እንዲሁም የጠቅላይ ቤተ ክህነት የሥራ ኃላፊዎችና ሠራተኞች ተገኝተዋል። ቅዱስ አባታችን በጉብኝታቸው ወቅት ባስተላለፉት መልእክታቸው በአዲስ አበባ እንዲሁም በመላው ኢትዮጵያ እንደዚህ ዓይነት ዕድል ያላገኙ በርካታ ታዳጊ ሕፃናት መኖራቸውን አስታውሰው እናንተ ዕድለኛ ናችሁ፣ እግዚአብሔርን ልታመሰግኑ ይገባል ብለዋል። ከዚህ ባሻገር ቅዱስነታቸው በገዳሙ የተስተዋሉ አንዳንድ ችግሮች በሂደት ይፈታሉ ብለው ተስፋ እንደሚያደርጉ ገልጸዋል። አንዳንድ ችግሮች እንዳሉ ይሰማል። ችግሮቹም እንግዲህ ቀስ እያሉ ይፈታሉ፣ ተስፋ እንደምንፈቱ ተስፋ እናደርጋለን። ቸስ ብዙ ጊዜ በየምክንያቱ ትንሽ ችግር ይድራሳለ ሲገዳም እና ያው እኛም በምንችለው ጥንቃቄ ለማድረግ እንሞክራለን። አሁንም እዛው አሁን ሳዊሮስ ኃላፊነት ወስደው የዚሁን ገዳም ጤንነት እንዲጠብቁ መብት ተሰጥቷቸዋል። እንግዲህ እሳቸው በቅርብ ያሉ ሀገር ስካታቸው ነው። በቅርብ ያሉም እሳቸው ናቸው እና ያው በሲኖዶሱ ይህን አንዳንድ ችግር ሲደርስ ቶሎ ብለው መከላከል እንዲችሉ ስልጣን ተሰጥተዋቸዋል። ብፁዕ አቡነ ጢሞቴዎስ የዳውሮና ኮንታ ከምባታ ሀላባ ጠንባሮ አህጉረ ስብከት ጳጳስ በበኩላቸው ገዳሙ ከጥንት ጀምሮ በአባቶች የሚጎበኝ ስፍራ መሆኑን ጠቅሰዋል። ብዙ አባቶች በዚህ ቦታ ተፈራርቀው ብዙ ስራ ሰርተዋል። ብዙ ነገር አድርገዋል። ሁላችሁም እዚህ ገዳማውያን እንደምታውቁ በተለይ ብፁዕ አባታችን አቡነ ጢሞቴዎስ በዚህ ቦታ ብዙ ስራ እንደሰሩ ቤተ ክርስቲያን ሁልጊዜ የምታስባቸው፣ ሁልጊዜ የምትዘክራቸው አባት ናቸው። ለዚህ ቦታ ለሳቸውም ለዚህ ቦታውም ትልቅ እሳቸውም ፍቅር እንዳላቸው እናንተም ለብፁዕ አባታችን ፍቅር እንዳላችሁ የታወቀ ጉዳይ ነው እና በዚህ ገዳም ውስጥ ብዙ ስራዎች የተከናወኑት ብዙ ስራዎች የተሰሩት በብፁዕነታቸው መልካም አመራር መልካም ስራ እውቀታቸውንም ገንዘባቸውንም እዚህ እንዳዋሉ ቤተክርስቲያን ሁል ጊዜ የሚዘክራቸው አባት ናቸውና ከዚህ የተነሳ ያንን ቦታ ደግሞ ቅዱስ አባታችን ሁል ጊዜ መጥተው በዓመት ሁለት ጊዜ ይባርኳቸዋል መመሪያ ይሰጣሉ፣ ጸሎት ይሰጣሉና ይህ ቦታ እድለኛ ቦታ ነው። የጌቴ ሴማኒ ቤተ ደናግል ወጠባባት ገዳም በሰበታ 215 ድሬዳዋ ባለው ቅርንጫፉ ደግሞ 120 ወላጅ አልባ ሕፃናትን እያስተማረ የሚያሳድግ ታላቅ የበረከት ስፍራ ነው። ኢትዮጵያውያን የቀደምት ሊቃውንት አባቶቻችንን ጥበብ፣ እርቅና ይቅርታ እንዲሁም ስነ ምግባር ልንከተል ይገባል ሲሉ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወየጨጌ ዘመን በረ ተክለ ሃይማኖት አባታዊ መልእክታቸውን አስተላለፉ። ሰላም አምባዬ ዝርዝሩን እንደሚከተለው አጠናቅረዋለች። ሚያዝያ 9 ቀን 2017 ዓ.ም ተምረት ብፁዕ ቅዱስ አቡነ ማቲያስ ቀዳማዊ ፓትርያሪክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳሳት ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ለትንሣኤ በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። ቅዱስነታቸው በመልእክታቸው በመላው ኢትዮጵያ በገጠርና በከተማ ለሚኖሩ ከሀገር ውጭ በተለያዩ አህጉር ለሚገኙ በህመም ምክንያት በየጠበሉና በየሆስፒታሉ ላሉ እንዲሁም የህግ ታራሚዎች ሆነው በየማረሚያ ቤቱ ለሚገኙ ኢትዮጵያውያንና ኢትዮጵያውያት በሙሉ እንኳን ለ2017 ዓመተ ምሕረት በዓለ ትንሣኤው በሰላም አደረሰን አደረሳችሁ ሲሉ መልእክታቸውን አስተላልፈዋል። በሀገራችን በኢትዮጵያ በገጠርና በከተማ የምትኖሩ ከሀገር ውጭ በተለያዩ አህጉር የምትኖሩ የሀገራችንን ዳር ለመጠበቅና ለማስከበር በየጠረፉ ቁማችሁ የምትገኙ በህመም ምክንያት በየጸበሉና በየሆስፒታሉ ያላችሁ እንዲሁም የህግ ታራሚዎች ሆናችሁ በየማረሚያ ቤቱ የምትገኙ ኢትዮጵያውያንና ኢትዮጵያውያት በሙሉ በትንሣኤው ህይወት መንገድን ያሳየን ጌታችን አምለካችንና መድኃኒታችን ኢየሱስ ክርስቶስ እንኳን ለሰባት ዓመተ ምህረት በዓለ ትንሣኤው በሰላም አደረሰን አደረሳችሁ። የተወደዳችሁ የመንፈስ ቅዱስ ልጆቻችን መናና መመናት ዘር ሳይኖር ፍሬ እንደማይገኝ ሁሉ ህይወታዊ ትንሣኤ ያለ ሃይማኖትና ስነ ምግባር ሊገኝ አይችልም። ጌታችን ይህንን አስመልክቶ ሲያስተምረን መልካም ያደረጉ ለህይወት ትንሣኤ ይነሳሉ፣ ክፉ ያደረጉም ለፍርድ ትንሣኤ ይነሳሉ ብሎ አሳውቆናል። ከዚህ አኳያ የህይወትን ትንሣኤ የሚያገኝ ያመነ የተጠመቀ የተጠመቀና መልካም ስራን የሰራ እንጂ የተነሳው ሁሉ አለመሆኑ ግልጽ ነው። የመነሳቱ ሁሉም የግድ ይነሳል። ነገር ግን ከትንሣኤ በኋላ የሚጠብቀን ሕይወት በዚህ ዓለም በሕይወተ ሥጋ ሳለን በሠራነው ሥራ የሚወሰን እንደሆነ ጌታችን በማያሻማ ሁኔታ አረጋግጦልናል ስለሆነ የመጨረሻው የመጨረሻው እድላችን የተንጠለጠለው እምነትን ተከትለን በምንሰራው ስራ ላይ መሆኑን ላፍታ መዘንጋት የለብንም። እንዲሁም እኛ ኢትዮጵያውያን የቀደምት ሊቃውንት አባቶቻችን ጥበብ፣ እርቅና ይቅርታ እንዲሁም ስነ ምግባር ልንከተል እንደሚገባ ጠቁመዋል። ዛሬ ከሰው አእምሮ በእጅጉ እየራቀ የሚገኘው ይኸው እምነትና ስነ ምግባር ነው። ሰዎች ከእምነትና ከመልካም ስነ ምግባር በራቁ ቁጥር ህይወት መራራ እንድትሆን ትገደዳለች። እኛ ኢትዮጵያውያን ከጥንት ጀምሮ በእምነትና በስነ ምግባር እየተመራን በደልን በይቅርታ እየዘጋን እስከ ጋብቻ በሚዘልቅ ባህለ እርቅ ደምን እያደረቅን በወንድማማችነት ፍቅር ተስማምተን በሺህ ለሚቆጠሩ ዘመናት እንዳልኖርን እነሆ ዛሬ ለታላቅነታችን በማይመጥን ሁናቴ መለያየትና መጣላት ብሎም እርስ በርስ መገዳደል ዕለታዊ ተግባራችን አድርገን እንገኛለን። ይህ በጣም አሳዛኝ ክስተት ነው። ይህንን ሳናስተካክል የምናከብረው በዓለ ትንሣኤም እዚህ ግባ የሚባል ደስታ ሊያስገኝልን እንደማይችል የታወቀ ነው። እየሆነ ያለው ሁሉ ማንንም አይጠቅምም። በእርቅ በይቅርታና በውይይት የማይፈታ ችግር ያለ ይመስል ይህን ያህል መጨካከን እንዴት እንደ መፍትሔ ተደርጎ ይወሰዳል? አሁንም ለሁሉም ኢትዮጵያውያን ወገኖቻችን የምንማጸነው እባካችሁ እኛ ራሳችን በራሳችን ሸምጋይ እና ተሸምጋይ ሆነን ችግራችንን ለመፍታት በብርቱ እንስራ፣ መፍትሄም እናምጣ። መሳሪያ አንስታችሁ እርስ በርሳችሁ በመገዳደል የምትገኙ ወገኖቻችን እባካችሁ ቆም ብላችሁ አስቡና ለሰላምና ዳቦ አጥቶ ለተቸገረው ሕዝባችሁ ስትሉ ለሰላማዊ መፍትሄ እድል ስጡ ስለሆነም ገዳዩን መሳሪያ አስቀምጡና በሃይማኖት በእምነት በስምምነት እና በጭንቅላት ኃይል ሰላምን አምጡ ይህ የቤተ ክርስቲያናችን ወቅታዊ ጥሪ ነው። በመጨረሻም ቅዱስ ፓትርያርኩ በዓለ ትንሣኤ ስናከብር የተቸገሩት ወገኖችን በማሰብና በመርዳት ሊሆን እንደሚገባ ጨምረው ገልጸዋል። በመጨረሻም በልዩ ልዩ ምክንያት ከሞቀ ቤታቸው ተፈናቅለው በየአካባቢው በረሃብ አለንጋ እየተገረፉ የሚገኙት ወገኖቻችን በትንሣኤው በዓል ተጽናንተው እና ኩፋይ ብለው በደስታ እንዲያሳልፉ ካለን ከፍለን በመመገብና በማልበስ እንድንደርስላቸው በእግዚአብሔር ስም አባታዊ መልእክታችንን እናስተላልፋለን። በድጋሜ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። መልካም በዓለ ትንሣኤ ያድርግልን። እግዚአብሔር ኢትዮጵያና ህዞቿን ይባርክ። ወስብሐት ለእግዚአብሔር አሜን። የ የአዲስ አበባ ገዳማትና አድባራት አስተዳዳሪዎች ለብፁዕ ወቅዱስ አቡነ ማቲያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት የእንኳን አደረሶ መልእክት ባስተላለፉበት ወቅት የትንሣኤን በዓል በሰላምና በጤና ማክበራችን መንፈሳዊ ደስታ ቢሰማንም ይህን ማክበር ላልቻሉ ወገኖቻችን በጸሎት ማሰብ ይገባናል፣ ሲሉ መልእክት አስተላለፉ። ለዝርዝሩ ሙሉቀን ሐሰን ለብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ጨጌ ዘመንበረ ተክለ ሃይማኖት የትንሳኤ በዓል እንኳን አደረሰ መርሃ ግብር በመንበረ ፓትርያርክ ጠቅላይ ቤተ ክህነት በጽርሐ ተዋሕዶ አዳራሽ ተከናውኗል። በመርሃ ግብሩ ላይ ብፁዓን አበው ሊቃነ ጳጳሳት፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የሥራ ኃላፊዎች፣ ሠራተኞችና የገዳማትና አድባራት አገልጋዮች የእንኳን አደረሰ መልእክት በተወካዮቻቸው አማካኝነት አቅርበዋል። በመሆኑም የአዲስ አበባ ገዳማትና አድባራት ተወካዮች የእንኳን አደረሶ መልእክት አስተላልፈው ቡራኬ ተቀብለዋል። በዚሁ የብፁዕ ወቅዱስ ፓትርያርክ የእንኳን አደረሶ በዓል ላይ የተገኛችው ክቡራንና ክቡራት፣ በቅድሚያ እግዚአብሔር አምላካችን ሁላችንንም በጤና በሕይወት በሰላም በፍቅር በአንድነት ጠብቆ የአብይ ጾም ሶባያችንን በሰላም አስፈጽሞ እንኳን ለብርሃነ ትንሣኤው አደረሶ። ብፁዕ ወቅዱስ አባታችን እንኳን ለብርሃነ ትንሣኤው አደረሶ ስንል በታላቅ አክብሮትና ትሕትና ከእግረ መስቀሎ ስር ዝቅ በማለት ነው። ተወካዮቻቸው አያይዘው እንዳሉት የትንሣኤ በዓልን በማክበራቸው መንፈሳዊ ደስታ እንደተሰማቸው ገልጸው ከሰሞኑ እየተባባሰ የመጣው የጦርነቱ ጉዳይ እንደ ቤተ ክርስቲያን ያሳስበናል ያሉ ሲሆን ሁሉም ሰው በአንድነት ሊጸልይ እንደሚገባ መልእክት አስተላልፈዋል። ታዳሚዎች፣ አብይ ጾም ሱባያችንን ታሪካዊ የጌታችን መድኃኒታችን ኢየሱስ ክርስቶስ በዓለ ትንሣኤን ማክበራችን የተሰማን መንፈሳዊ ደስታ ፍጹም ነው። ነገር ግን በሀገራችን በኢትዮጵያ እየበረታ ያለውን ሰላም መታጣት ወንድም ወንድሙን ማሳደድ፣ ከዚያም አልፎ መግደል በአንዳንድ አካባቢዎች እየታዩ ተከትሎ ችግሩ ቤተ ክርስቲያንንም ጭምር እየተፈታተናት ያለ ከባድና አሳሳቢ ችግር ነው። ከዚህ አንጻር የተፈጠረውን ችግር ለመፍታት ሁሉም በፍቅር በሰላም፣ በአንድነት ይኖር ዘንድ የሁላችን ኃላፊነት የሚጠይቅ ወቅታዊ ጉዳይ ነው። ብፁዕ አቡነ ሩፋኤል በቄለም ወለጋ ለ116 ደቀ መዛሙርት ሥልጣነ ክህነት ሰጡ። ለዝርዝሩ ሰላም አንበይ ሚያዝያ 13 ቀን 2017 ዓ ም ብፁዕ አቡነ ሩፋኤል የጋምቤላ ክልል፣ የደቡብ ሱዳን፣ የቤንሻንጉል ጉሙዝ አሶሳ፣ የቄሌም ወለጋ፣ የምዕራብ ወለጋ፣ የምስራቅ ወለጋ፣ የሆሮ ጉድሮ ወለጋ አህጉረ ስብከት ሊቀ ጳጳስ በቄሌም ወለጋ ሀገረ ስብከት በሄና በረሃ ቅድስት ኪዳነ ምረት ለ161 ደቀ መዛሙርት ስልጣነ ክህነት ሰጡ። ብፁዕነታቸው በኢትዮጵያ ቤተ ክርስቲያን በወለጋ ምድር የ213 ዓመታት እድሜ ባላቸው በርካታ ጥንታውያን አብያተ ክርስቲያናት ሐዋርያዊ ጉዞ በማድረግ ስልጣነ ክህነት መስጠታቸው ተገልጿል። ብፁዕነታቸው የተዘጉ አብያተ ክርስቲያናትን በማስከፈት ትላላቅ ስራዎች እያከናወኑ እንደሆነም ተጠቁመዋል። ዘገባው የቄለም ወለጋ ሀገረ ስብከት ነው። የተከበራችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቴሌቪዥን ለሰዓቱ የነበሩን ዜናዎች የተከታተላችሁትን ይመስላሉ። ሌሎች ዝግጅቶቻችን ይቀጥላሉ። አሁንም ከጣቢያችን ጋር አብራችሁ እንድትቆዩ በአክብሮት እንጋብዛለን። መልካም ጊዜ